ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬ እንግዲህ በሀገራችን በጣም መነጋገሪያ ከሆኑ ርዕሰ ጉዳዮች መካከል በወንዶ ገነት ሴቶች ሱሪ መልበስ የለባቸውም በሚል ፆታዊ ትንኮሳ ከመድረሱ ጋር በተያያዘ ሰዎች መታሰራቸው አነጋጋሪያ ሆኗል። የሚለውን መረጃ ጨምሮ ሌሎች መረጃዎችን የምንመለከት ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁ ቢትሆኑ ዘንድ የምጋብዘው በታላቅ አክብሮት ነው። ጉዳዩ የተፈጸመው በሲዳማ ክልል ነው። ሰሜናዊ ሲዳማ ዞን በወንዶ ገነት ከተማ ሴቶች ቀሚስ እንጂ ሱሪ መልበስ የለባቸውም በሚል በሴቶች ላይ ጾታዊ ትንኮሳ መፈጸሙን ተከትሎ ጉዳዩ ሰፊ መነጋገሪያ አጀንዳ ሆኗል። ይህን የተመለከቱ ተንቀሳቃሽ ምስሎች እንግዲህ በማህበራዊ ሚዲያ ላይ ተጋርተዋል ማለት ነው። የወንዶ ወገነት እንግዲህ ኃላፊዎች ከሆኑ ውስጥ አንደኛው እሸቱ ዳንኤል ሰብአዊ መብት ስለጣሱ ክስ ይመሰረትባቸዋል ነው ያሉት። ይህንን ጉዳይ በፈጸሙት ላይ አቶ እሸቱ ከዚህ ጋ አክለው እንደተናገሩ በከተማ ውስጥ ባለው የጫት ገበያ አካባቢ መስከረም 20 ቀን 2018 ዓ ም ወጣቱ የተሳሳተ መረጃ መነሻ በማድረግ የሴቶችን ሱሪ ለማውለቅ ለባደርጉ በመሞከር ባደረሱ ፆታዊ ትንኮሳ ቀንደኛ ያሏቸው ተጠርጣሪዎች በቁጥጥር ስር ውለዋል ማለት ነው። እንግዲህ ሱሪ ለበሰ ሴት ካገኛቸው አውልቁ ተብለናል በሚል ሴቶች ላይ ትንኮሳዊ ወይም ደግሞ ፆታዊ ትንኮሳ ደርሷል ነው የተባለው። ሱሪ የለበሰች ሴት ካገኛችሁ አውልቁ ተብለናል ነው እንግዲህ ምክንያቱ። በማህበራዊ ሚዲያ ላይ በተዘዋወሩ ተንቀሳቃሽ ምስሎች ላይ በታዳጊ ወንዶች የተከበቡ ሴቶች ሲሳደዱና ልብሳቸው በስለታማ ነገሮች ሲቀዳደድ ታይቷል ማለት ነው። በጣም አሳዛኝ ነው። የጫት ገበያ 11 ሰዓት ስለሚደራ የጫት ገበያ ሙቀት በሚመስል መልኩ ነው የተነሳው። ሰው ግር ብሎ ነበር ነው የተባለው። በማህበራዊ ሚዲያ በስፋት የተዘዋወረን ተንቀሳቃሽ ምስል አስመልክተው አቶ እሸቱ ማህበራዊ ሚዲያ ላይ የተለቀቀችውን ልጅ ማሳደድ ሲጀምሩ ህዝቡ ተከላካይ ሆነ። እጅቷን እያሳደዱ ሱሪ ለማውለቅ መሞከርና ሱሪ መቅደድ ነበር እንግዲህ አላማቸው ነው ያሉት። እስከ ስድስት የሚደርሱ ቀንደኛ ቀንደኛ የሚባሉት ታስረዋል። ምርቃና ብቻ ሳይሆን አደንዛዥ ነገርም ስለሚጠቀሙ በራሳቸው ፈጥሮ የጀመሩት ወሬ ነው፣ ከማንም ያገኙት መረጃ አይደለም ሲሉም ነው የተናገሩት። እንግዲህ ባለፈው ሳምንት የሀገር ሽማግሌዎች ተሰባስበው በአካባቢው የሚሰጠው የጥሎሽ ገንዘብ ከጊዜ ወደ ጊዜ እንደጨመረ ውይይት እንዳደረጉ እና የጥሎሽ ዋጋ 15 ሺህ ብር ሆነ የሚል ስምምነት ላይ እንደተደረሰ ነው የተነገረውም። በዚህ ውይይት ላይ ስለ ሴቶች አለባበስ ምንም የተነሳ ነገር ባይኖርም ሱሪ የምትለብስ ሴት ሱሪዋ ተቀዶ ራቁቷን እንድትሄድ ትደረግ ተብሏል ብለው የጀመሩት እንጂ መነሻው አይታወቅም በማለት ነው ማስረጃ ያቀረቡት ወይም ያብራሩት። አቶ አክሊሎ የተባሉ የአካባቢ ነዋሪ እንደተናገሩትም ራቀ ካለ ገጠራማ አካባቢ ሱሪ መልበስ ለሴቶች ተገቢ አይደለም የሚል ውይይት ተካሂዷል የሚል ወሬ ተናፍሷል ነው ያሉት። ይህንን ብለው ተወያዩ መሰለኝ እዚህ ዱርያዎች እሱን ሰምተው ነው ወንዶ ገነት ከተማ ውስጥ ችግር የፈጠሩት። የከተማ ቦዘኔዎች ናቸው፣ የሚረቡ ልጆች አይደሉም ሲሉም ነው ያከሉት። በድንገት የተፈጠረ ነገር ነው። ብዙ ሰው የሰማውም ጉዳይ አይደለም። ነገሩን የተናገሩት የሀገር ሽማግሌዎችም አይደሉም የሃይማኖት አባቶችም አይደሉም ያሉት አቶ አክሊሉ፣ ህዝቡ ድርጊቱን ተቃውሞታል ሲሉ ነው አስተያየታቸውን የሰጡት። እንግዲህ አቶ እሸቱ ከነዋሪ ሀሳብ ጋር በሚስማማ መልኩ ትናንት ማምሻውን ህዝቡ እንዴት እንዲህ ያለ ነገር ያደርጋል ብለው ተቃውሞውን መግለጹን ነው የተናገሩት። በርካቶች እንግዲህ በማህበራዊ ሚዲያዎች በስፋት የተጋራውን ተንቀሳቃሽ ምስልና ጽሑፍ ካዩ በኋላ ቁጣቸውን በተለያየ መልኩ ነው የገለጹት። ድርጊቱን በአንድ ድምፅ ያወገዙት የማህበሪያ ሚዲያ ተጠቃሚዎች የከተማው አስተዳደር እንዲሁም ክልሉ በፍጥነት በድርጊቱ ፈጻሚዎች ላይ ህጋዊ እርምጃ መውሰድ እንዲያሳውቁ ነው የጠየቁት። አካሉ በቀለ በሚል ስም የሚጠቀመው ግለሰብ በፌስቡክ ገጻቸው ላይ ወንድ ወገንነት እየሆነ ባለው አዝኛለሁ ሲሉ በድርጊቱ የሰማቸውን ነው ያሰፈሩት። አክለውም ህግ እንዲከበር ጥሪ አቅርበዋል። ወሰን ገብረኪዳን የተባሉ ደራሲና ጋዜጠኛ በበኩላቸው እህቶች የሚያዋርድ ወጣት የዜጎችን ነፃነት ለመክፈፍ በዚህ ልክ መትጋቱ ያሳፍራል። ሴቶችን በአደባባይ ሲያዋርዱ የነበሩ ወጣቶች በቁጥጥር ስር ውለው በህግ መጠየቅ አለባቸው። ይህ አፀያፊ ድርጊት ወደ ሌላ ክልል ተዛምቶ የከፋ ችግር ከመከሰቱ በፊት በይፋ ሀይ ሊባል ይገባል ሲሉ ሀሳባቸውን በፌስቡክ ልጥፋቸው ላይ አስፍረዋል። ምናስ ቆይ ጉደታ የሚባሉ ሌላ ግለሰብን በበኩላቸው የክልሉ መንግስት ይህንን አስነዋሪ የወንጀል ድርጊት አስቁሞ ወንጀሎቹን በህግ ይጠይቅልን፣ የተፈጠረውንም ነገር በጥንቃቄ መርምሮ በግልጽ ያስረዳን ሲሉ ረዘም ያለ አስተያየታቸውን አጋርተዋል። የሰብአዊ መብት ተሟጋቸው የሆነው ያስፔር ተስፋዬ በበኩሉ እንደ ኢትዮጵያ ባለ ሀገር ውስጥ ግብረገብ ወይም ሞራልና ግብረገባዊ ፋይራ ሞራል ቫሊው መመንጨት እና መተግበር ያለበት ከባህል ከሽምግልና፣ ከሃይማኖት ወዘተ ሳይሆን ከመንግስት ሊሆን እንደሚገባው ከዚህ በላይ ማሳያ የለም ሲል ሀሳቡን በፌስቡክ ገጹ ላይ አጋርቷል። ጦማሪና ሰብአዊ መብት ተሟጋቹ በፍቃዱ ኃይሉን በበኩሉ የወንዶ ገነት አስተዳደር በፌስቡክ ገጹ ላይ በድርጊቱ ላይ የተሳተፉ በቁጥጥር ስር መዋላቸውን መግለጹን ተከትሎ የወንዶ ገነት መስተዳደር ድርጊቱን አውግዞ ተሳታፊዎቹን ለፍርድ እንደሚያቀርብ ነው ያሳወቀው። ውሳኔ ከፍጻሜ እንደሚደርስ ተስፋ እያደረኩ ለእርምጃው ምስጋናዬን ከወዲሁ እገልጻለሁ ብሏል። የወንዶ ገነት ወረዳ እንግዲህ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ እሸቱ በበኩላቸው የአገር ሽማግሌዎች ውይይት ካለባበስ ጋር እንደማይገናኝና ስለ ጥሎች ያደረጉትን ንግግር ለዚቫ ይፋ እንዳላደረጉ ገልጸዋል። ከባህል ወይም ከሽማግሌዎች ንግግር ጋር የተያያዘ ሳይሆን ልጆቹ ዝም ብለው ሱሪ አውልቁ ብለው ነው የጀመሩት። ሽማግሌዎቹም አልተወያዩም፣ ሱሪ ልበሱም አልተባለም። ሱሪ መልበስ ሰባዊ መብት ነው። አያይዘው ወሬው ምንጩ አይታወቀ፣ ውይይትም አልተደረገም። ሽማግሌዎች ባለፈው ሳምንት ስለ ጥሎች ስለ ጥሎሽ መብዛት ነው የተወያዩት። እሱም በይፋ አልታወጀም፣ ወደ ህዝብ አውጥተው አላወጁም፣ ተግባራዊም አልተደረገም ነው ያሉት አቶ ሸቱ። ወሬ የሚያናፍሱ ችግር መፍጠር የሚፈልጉ ዱሪዎች ሱሪ የምትለብስ ሴት ሱሪዋ ተቀዶ ራቁቷን እንድትይ ትደረግ ተብሏል ብለው የጀመሩት እንጂ መነሻው አይታወቅም ነው ያሉት። ቢቢሲ ከወንዶ ገነት ከተማ ከንቲባ እንዲሁም ከሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምላሽ ለማግኘት በተደጋጋሚ ስልክ ቢደውልም እንዳልተሳካለት ነው የገለጸው። ከዚህ ቀጥሎ እንግዲህ የምንመለከተው ሌላው መረጃ ደግሞ እጅግ አሳዛኝ ነው። በምንጃር ሸንኮራ የደረሰውን አደጋ ይመለከታል። ብዙዎችን ያሳዘነ ነው። እንግዲህ በምንጃር ሸንኮራ የቤተክርስቲያን ግንባታ መሸጋገሪያ ተደርምሶ ቢያንስ የ36 ሰዎች ሕይወት ማለፉ ተነግሯል። በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርሲ ማርያም ቤተክርስቲያን ለግንባታ የተረበረበ እንጨት ተደርምሶ ቢያንስ 36 ሰዎች መሞታቸው ነው የተነገረው። እንግዲህ የማርያምን ዓመታዊ በዓል ለማክበር በስፍራው የተገኘው ምእምን የተሰራ ያለውን ቤተክርስቲያን እየጎበኘ ባለበት ሰዓት የተረበረበው እንጨት በመደርመሱ በሰው ላይ የሞትና የአካል ጉዳት ደርሷል። አደጋው የደረሰው መስከረም 21 ቀን 2018 ዓ ም ማለዳ ከጠዋቱ 1 ሰዓት ከ45 ላይ እንደሆነና በአደጋው 36 ሰዎች እስካሁን ድረስ ህይወታቸው ማለፎ ሲረጋገጥ ከ200 በላይ ሰዎች ደግሞ ጉዳት እንደደረሰባቸው የወረዳ ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር አህመድ ገበያው ለቢቢሲ ተናግረዋል። የፎቁ መረማመጃ 14 ዓመት የቆየ ነው። ሰዎች በጉብኝት ላይ ሳሉ ከአቅሙ በላይ ስለተጫነው ተሰብሮ አደጋው ደርሷል በማለት አደጋው እንዴት እንደተከሰተ አስረድተዋል። የምድር መሳደጋው የደረሰው ምዕመናን በወረዳው እየተሰራ ያለውን ቤተክርስቲያን ግንባታ በመጎብኘት ላይ በነበሩበት ወቅት ነው የሚሉት የአካባቢው ኃላፊዎች ተጎጂዎችን በአካባቢው ወደሚገኙ የተለያዩ የሕክምና ተቋማት መውሰዳቸውን ነው የገለጹት። የወረዳ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር አህመድ ገበየው እንግዲህ እንደተናገሩት እስካሁን ሞታቸው የተረጋገጠው ሰላሳ ሰዎች ቢሆኑም ቁጥሩ ከዚህ ከፍ ሊል ይችላል ነው ያሉት። የአደርቲ ከተማ ሰላምና ጸጥታ ማብሪያ ኃላፊ አቶ አጥናፏባተ ረፋር ላይ ለብሔራዊ ቴሌቪዥን ጣቢያ የሰጡት ማብራሪያ ከርብራቡ ስር ያልወጡ ዜጎች እንደሚገኙና እነርሱን የማውጣ ስራ እየተሰራ እንደሆነ ነበር የተናገሩት። የወረዳ ፖሊስ ጽፈት ቤት ኃላፊ ኢንስፔክተር አህመድ ገበየው ለቢሲ እንደገለጹ ከሰዓታት በኋላ ሰዎቹን ከርብራቡ ስር ለማውጣት ተችሏል። ቢያንስ ለሶስት ሰዓት ያህል ሰዎቹን የማውጣት ስራ ሰርተናል። መከላከያም ሳይቀር በመረባረብ ሰዎቹን በሙሉ አውጥተናል ነው ያሉት። የቀን ሰራተኞች መምህራንና መነኩሴዎች ከሞቱት መመናን መካከል እንደሚገኙበትም ታውቋል። የአረርቲ ሆስፒታል ኃላፊ ተወካይ አቶ ስዩም አልታየ። ከጠዋቱ ሁለት ሰዓት ከ30 ጀምሮ ወደ አረርቲ ሆስፒታል የመጡ ተጎጂዎችን ሕክምና እየሰጡ መሆናቸውን ነው የገለጹት። ከፍተኛ ጉዳት ከደረሰባቸው ሰዎች መካከል አምስቱ ወደ አዲስ አበባ መላካቸውን ጨምረው ተናግረዋል። የአረርቲ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አጥናፉ አባተ 55 ሰዎች ከመካከለኛ እስከ ከፍተኛ ጉዳት እንደደረሰባቸው ለብሔራዊ ቴሌቪዥን ጣቢያው ገልጸዋል። የደረሰውን አደጋ ተከትሎ እንግዲህ መንግስት ባወጣው የያዘ መግለጫ ህይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸው በመሰማቱ ሰማውን ሐዘን ይገልጻል ተጎጂ ቤተሰቦች መጽናናትን በህክምና ላይ ለሚገኙትም በፍጥነት ማገገምን እንመኛለን ነው ያለው። የወረዳ ፖሊስ ጽህፈት ቤት ኃላፊ ኢንስፔክተር አህመድ የሞቱት ሰዎች ከ25 እስከ 80 ዓመት እንደሚደርሱ ነው የገለጹት። አቶ ገብረወልድ ተስፋዬ የተባሉ የአይን እማኝ እንጨቱ ሲወድቅ የነበረው ጩኸት በጣም ያስፈራ ነበር ሲሉ ነው የገለጹት መደናገጡ ግርግሩና የህዝቡ ወከባ ቢኖርም የጸጥታ ኃይሎች ምዕመናኑን እና የቤተክርስቲያኑን አገልጋዮች በመረባረብ ለማዳን ጥረት አድርገዋል። በተቻለ ፍጥነት የወደቀው እንጨት ተነስቷል ሲሉም ነው የተናገሩት። እንግዲህ ጉዳት የደረሰባቸውን ሰዎች ወደ ሆስፒታል በአፋጣኝ ለመውሰድ ርብር መደረጉም ነው የተገለጸው። የህዝብ ውይይት ይደረጋል ስለተባለ እና ባዛርም ስለሚካሄድ ህዝቡ በብዛት ታላቁ ንግስ ላይ ሄዶ ነበር ያሉት የዓይን እማኙ በእንጨት የተሰራው መወጣጫ ላይ የነበሩ የግንባታው ጎብኚዎች ቁጥር ከፍተኛ መሆኑ ለአደጋው መንስኤ እንደሆነ ነው ያስረዱት። እስካሁን የሞቱ ሰዎች ቁጥር ወደ 16 መድረሱን መስማታቸውን አክለዋል። ከፍተኛ ጉዳት የደረሰባቸው ሰዎች ወደ 55 ገደማ መድረሳቸውንም ነው የገለጹት። የተደረመሰው እንጨት በአካባቢው ማህበረሰብ እርብርብ ከተነሳ በኋላ ስራ ተቅዳሴ እንደተከናወነና የሞቱት ሰዎች ስርዓተ ቀብር እንደሚፈጸም አቶ ገብረወልድ ለቢቢሲ ገልጸዋል። የሰሜን ሸዋ ገረ ስብከት ዋና ስራ አስኪያጅ መጋቢ አዲስ ንቃ ጥበብ አባቡ እንደተናገሩትም በአካባቢው ማህበረሰብ ገንዘብ መዋጮ እየተገነባ ያለው አዲስ ቤተክርስቲያን የጉልላቱ መስቀል የወጣበት ዕለት በመሆኑ በዓሉ በስፋት ተከብረዋል ብለዋል። የግንባታው ማጠናቀቂያና ስዕላትን ለማየት በርካታ ሰዎች ወደ አዲሱ ህንፃ መግባታቸውንም መጋቢያ አዲስ ንቃ ጥበብ አክለዋል። እስከ ጣሪያው ያለውን ዲዛይን ለማየት ነው የወጡት። እጅግ አሳዛኝ፣ ልብ ሰባሪ ክስተት ነው። እንደ ሀገርም እንደ ቤተክርስቲያንም ትልቅ መርዶ ነው የገጠመን ነው ያሉት ዋና ስራ አስኪያጁ። ቤተክርስቲያን በረከት ለማግኘት ሄዶ አስክሬን መመለስ ልብ ውስጥ የሚፈጥረው ነገር ለማንም የሚሰወር አይደለም። የእግዚአብሔር ጥሪ ነው፣ እንደ ሰውኛ ግን ልብ የሚያደማ ነው ሲሉም አክለዋል። በኢትዮጵያ ውስጥ በግንባታ ወቅት መደረግ የሚገባቸውን ተገቢ ጥንቃቄዎች ባለማድረግ የተነሳ በሰው ላይ የአካል መጉደልና የሞት አደጋ በተደጋጋሚ ሲደርስ ይታያል። እንግዲህ በመጨረሻ የምንመለከተው አነጋጋሪው ወይም ደግሞ አወዛጋቢው ኤለን መስክ የዓለማችን የመጀመሪያው ትሪሊየነር ሆኗል የሚለውን መረጃ ነው። ኤለን መስክ የዓለም የመጀመሪያው ግማሽ ትሪሊየነር ሆኗል። እንግዲህ አንጡራ ሀብቱ ከ500 ቢሊዮን ዶላር በላይ በመሆኑ የመጀመሪያው ሰው እንደተባለ ነው የተነገረው። የመስክ የኤሌክትሪክ መኪና አምራች ድርጅት ቴስላ እንዲሁም ሌሎችም ተቋሞቹ በያዝነው ዓመት አመት ትርፋማነታቸው ጨምሯል። መስከረም 21 2018 ዓ.ም የመስክ ሀብት 500.1 ቢሊዮን ደርሷል ነው የተባለው። የፎርብስ ቢሊዮነሮች ዝርዝር እንደሚያሳየው አምና የመስክ ሀብት 499 ቢሊዮን ዶላር ነበር። እንግዲህ ባለፉት ጥቂት ወራት የመስክ አዲስ የሰው ሰራሽ አስተውሎት ተቋም ኤክስ ኤአይ ሮኬት አምራች ድርጅቱ ስፔስ ኤክስ እንዲሁም ደግሞ ቴስላ ገበያቸው ከመቼውም በላይ መናሩ ነው የተገለጸው። መስክ ግማሽ ትሪሊየነር የሆነው ግማሽ ትሪሊየነር የሆነው በቴክኖሎጂ ዘርፍ የሚፋከሩትን ባለሀብቶች በመብለጥ እንደሆነም ተገልጿል። በፎርብስ የቢሊየነሮች ዝርዝር መረጃ መሰረት የኦራክል መስራች ላሪ ኤልሰን ሀብቱ ወደ 357 ቢሊዮን ዶላር የሚጠጋ ሲሆን የዓለም ሁለተኛው ቱጃር መሆኑ ታውቋል። ባለፈው ወር የኦራክል የገበያ ድርሻ ከ40 ፐርሰንት መብለቱን ተከትሎ ኤልሰን ሀብት ከመስክ በጥቂቱ የላቀ ነበር። ኦራክል የገበያ ድርሻው ከፍ ያለው አዲስ የክላውድ አሰራር በመዘርጋቱና የሰው ሰራሽ አስተውሎት አቅርቦት ስምምነቶች በመፈረሙ ነው። መስክ በተስላ ያለው ድርሻ 12 ሲሆን በያዝነው ዓመት የድርሻው መጠን መጨመሩን የተዘገበው። ኤለን መስክ ከፖለቲካዊ ይልቅ ለተስላ ትኩረት መስጠት መጀመሩን ተከትሎ ኢንቨስተሮች በድርጅቱ ያላቸው እምነት ከፍ በማለቱ ትርፋማነቱ ጨምሯል የተባለው። የፕሬዚዳንት ዶናልድ ትራምፕ ወጪ ቆጣቢ ተቋም ዳዎች ውስጥ መስክ ይጫወት የነበረው ሚና ሲያስተቸው መቆየ የሚታወቅ ነው። የኤክስ ባለቤት የሆነው መስክ ከስደተኞች ጋር በተያያዘ በአንጸባረቀው አቋም ውዝግብ ውስጥ መግባቱ አይዘነጋም። መስክ ጾታ እና ዘር መሰረት ያደረገ መድሎውን ለመግታት የተዘረጋውን የእኩልነት መርሃ ግብር መቃወሙም ሌላው የውዝግቡ መነሻ ነው። ከፖለቲካ ራሱን ማግለሉን የገለጸው መስክ ትኩረቱን ወደ ተስላ ማድረጉን የኩባንያ የቦርድ ኃላፊ ሮቢን ደንሆልም ተናግረዋል። በቀጣይ አስር ዓመታት መስክ እቅዱን ካሳካ ከአንድ ትሪሊየን ዶላር በላይ እንደሚያገኝ የተስላ ቦርድ ጠቁመዋል። መስክ ውጥኑን ከግብ ለማድረስ አንድ ሚሊዮን ሮቦቶች እና 12 ሚሊዮን የኤሌክትሪክ መኪናዎች መሸጥ ይጠበቅበታል። ባለፈው ወር አንድ ቢሊዮን ዶላር የሚያወጣ የተስላ ድርሻ መግዛቱን ይፋ አድርጓል። ይህም በተቃውሞ ላይ ያለውን ጠንካራ እምነት ያሳያል ነው የተባለው። ተስላ ባለፉት ዓመታት የተለያዩ ፈተናዎች ገጥመውታል። ከቻይናው የኤሌክትሪክ መኪና አምራች ቢዋይዲ የገጠመው ፉክክር ዋነኛው ተግዳሮቱ እንደሆነ ነው የተገለጸው። ድርጅቱ ወደ ሰው ሰራሽ አስተውሎት እና ሮቦቲክስ ዘርፍ ለመግባት በሂደት ላይ እንደሚገኝም ታውቋል። እንግዲህ ለዛሬ ወደ እናንተ ያደረስኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌሎች መረጃዎች እንገናኛለን። እስከዛው በያላችሁበት ሰላም